የተሰጠው ሰው ነበር። ከባረከ ቡራኬው ያድራል፣ ከረገመም እርግማኑ እንደቀጠለ ያረግፋል። ይሄ ለሱ የተሰጠው ጸጋ። ሽማግሌዎችን ሰበሰበና እጅ መንሻ አስይዞ ወደ በለዓም ባላቅ ንጉሡ ላከ። ከግብፅ ምድር የወጣ በእኔ ግዛት ስር ያለን ቁጥሩ እጅግ በጣም ብዙ የሆነ ሕዝብ በዚህ ከትሟል ናና እርገምልኝና እንደ ቅጠል አርግፈው አለና፣ ሽማግሌዎች ላክ ሽማግሌዎች ሐሳቡን ሄደው አቀረቡ እጅ መንሻውንም ሰጡት። የለም ዛሬ በዚህ ሄደሩ እግዚአብሔር የሚለኝን ነገር ማለዳ እነግራችኋለዋል። ከእግዚአብሔር ጋር ተነጋገረ። ንጉሡ እንዲህ ብሏል ሂዶ ያለ እግዚአብሔርም አለ ከእነሱ ጋር እንዳትሄድ ክብር ምስጋና ለእርሱ ይሁን። አመስግኑት። ከነሱ ሂድ፣ ለጥፋት ከተሰለፉት ጋር አትሂድ፣ እኔን የሚያሳዝን ስራ ከሚሰሩት ጋር አትሂድ አለ እግዚአብሔር። በቃ እግዚአብሔር አትሂድ ብሎኛል፣ በሰላም ወደ ሀገራችሁ ሂዷል። ለንጉሱ ባላት መልዕክቶን አደረሱ። ንጉሱ እንደገና አዘነም። የላኩለት ሽማግሌ ላይ ስላልመጠኑት ነው እጅ መንሻው አንሶት ነው አለ እና እንደገና የከበሩ የሚባሉት ጨምሮ እጅ መንሻውን ብሩን፣ ወርቁን አስይዞ ዳግመኛ ላክ በሉ በዚህ ሄደሩ እግዚአብሔር የሚለኝን ነገ እነግራቸዋለሁ፣ አለ። አደሩ። አሁን ደግሞ እግዚአብሔር ምን አለ? ከነሱ ጋር አይሄዳ ለበበ ለሚሰራው ስራ እግዚአብሔር መንገድ አለው። አትሂድ፣ ካለ አትሂድ። ወገኔ ሂድ ካለ ሂድ። ብላ ካለ ብላ። አትብላ ካለ አትብላ። እንደ እግዚአብሔር ቃል ብንኖር እኮ ዛሬ ሁላችንም የበረከት ሰዎች መሆን ነበር። የኛ መባረቅ ለምድሪቱ ሰላም ይሰጣት ነበር። የኛ አለመባረክ፣ የኛ መቸኮል፣ የኛ አለመታዘዝ ምድሪቱን እንደ ብረት ምጣድ ግላ መልሳኛኑ እንታቃተለን አደረገ። አስተውሉ ወገኖቼ። ሂድ ግን የምልህን የምነግርህን ነገር ብቻ ትናገራለህ አለ። እሺ አለ። አህያውን አዘጋጀ። በአህያው ላይ ተቀምጦ ጉዞ ጀመረ። በለዓም ከአንድ እርሻ ቦታ ሲደርስ አህያይቱ ከፊት ለፊት የሆነ ነገር አይታለች። በለዓም አላየም። ወሰደችና ከግንቡ ጋር አጣበቀችው። አቆሰለችው ይላል። እግዚአብሔር ሊያደም ሲፈልግ ያቆስላል። የምንሄድበት መንገድ የምንሄድበት ሀሳብ መጥፎ ከሆነ እግዚአብሔር ወገኖቼ ይቋቋመናል። አይሆንም ካለ አይሆንም፣ ይሆናል ካለ ይሆናል። በያዘው በትር ደበደባት። አህያይቱን ሶስት ጊዜ ቀጠቀጣት። እግዚአብሔርም የአህያይቱን አፍ ከፈተና። ከፈተና እንዲህ ብላ እንድትናገር አደረገ። ጌታዬ በለዓም ሆይ ለምንድን ነው የምትመታኝ? አለችው። ማን እ ማናት ያለችው አህያይቱ። አፏን ማን ከፈተ? እግዚአብሔር። ተናገረች። አልተናገረች። እሺ እኔ ከሞት ሰርዶ አይብቀል አለች አሉ። ማን ማን ማን ሰምታችኋል ስትል አሉ ነው፣ አልሰማንም። አይደል ተረቱን ነው የምንለው። እሷ ግን አላለች። እዚህ ጋ ይኸ አህያ ተናግራለች። ጌታዬ በለዓም ሆይ ለምን ተመታኛለ? እስከ ዛሬ አስቸግራ ያቃለው ወይ አለችው። አይ አላስቸገርሽኝም። ሰይፍ በእጄ ቢኖርማ በቆራረጥሽ ደስ ባለኝ ነበር አለች። አህያይቱ ወደ ምድር ወድቃ ሰገደች። ምን አይታ ይሆን? መንገድ ላይ ታላቁን መልአክ ቅዱስ ሚካኤልን ከፊት ለፊቷ ሰይፍ መዞ ቆሞ ስለነበረ አህያይቱ ለመልአኩ ሰገደች። አህያይቱ ከበለዓም ቀድማ አየች። ይሄን ያደረገ እግዚአብሔር የክበር ይመስገን። እግዚአብሔርም የበለዓምን ዓይኖች ከፈተ ይለን ከዛ ድንግጥ አለ። ሳይ መልአኩ ቅዱስ ሚካኤል ሰይፍ መዞ መንገድ ላይ ቆሟል። መንገዱ የተሳሳተ ነው። ሊቋቋመው ወጣ አህያውን ለምን እንደመደብካት፣ እኔ እኮ ከፊት ለፊት ስለቆምኩ ነው። ብቀጣ ብቀስ ደስ ሲለኝ ነበረ። ነገር ግን አሁንም ወደ ንጉሱ ባላቅ ሂድ፣ እኔ የምነግርህን ነገር ብቻ ተናገር፣ አድርገ የምለን ብቻ ፈጽም አለው። አህያይቱ ለመልአኩ ምን አለች ሰገደች አልሰገደች እባካችሁ ድምፃችሁ ከፍ አድርጎና መስክሩ አህያይቱ ሰገደች አልሰገደችም እ ለማን ለቅዱስ ሚካኤል ዛሬ እኛ እንሰግዳለን አንሰግድም ከአህያ ስለማናን ብንበልጥ እንጂ ለመልአኩ ምን እንላለን ክብር ለእግዚአብሔር መልአክ ይሁን እንደ በለዓም ቸው ያልተገለጠላቸው ከሃዲያን መናፍቃን ለመላእክት ስግደት አይገባም ብለው ይጨቃጨቁናል። እንዴ በሏቸው፣ ይገባል አይገባም አትበሉ፣ ሂዱና የበለዓምን አህያ ጠይቁ በሏቸው። በቃ አህያይቱን ታስተምራለች። ጴጥሮስ በዶሮ ተምሮ ንስሐ ገብቷል። ቅዱስ ያሬድ በትል ተምሮ ምስጢር ተገልጦለታል። በለዓም በአህያ ተምሮ ለእግዚአብሔር መልአክ ክብር ሰጥቷል። የምንማርባቸው መንገዶች ብዙዎች ናቸው። መጽሐፍ ቅዱስ ብቻ ብለን አይደለም። እግዚአብሔር በአንድም በሌላም መንገድ ያስተምራል። የሚያስተውልልና ካል ሄደ በለዓም ከባላቅ ጋር ተገናኘ። መስዋዕት ሰው ማለዳ ተነሳ። የእግዚአብሔር ሕዝብ የሰፈረበትን ተራራ አሳየው። ከዚያ በህዝቡ ፊት ቆመና በለዓም እጁን አንስቶ የእግዚአብሔርን ህዝብ እስራኤልን ባረከ፣ ይላል። ክብር ምስጋና ለእግዚአብሔር ይሁን። አባቶቻችን ዛሬ መስቀል አንስተው ይባርኮናል። አደለ ኬትም የመጣ አይደለም። አያቸው ከምኑ ጀምሮ የነበረ የሐዲስ ኪዳኑ ውራኬ ደግሞ የተለየ ነው። ልዩ መለኮታዊ ስጦታ ነው ከላይ የታዘዘ ነው ወገኖቼ። እኛ እግዚአብሔርን እንገኝ፣ ጠላትን አቁሞ እግዚአብሔር ይባርከናል። ጠላትን አቁሞ ያበዛናል። በለዓም ሕዝቡን ባረከ። ባላቅ ዓይኑ ደም ለበሰ፣ ተናደደ። ምን ማድረግህ ነው? እኔ እኮ ሕዝቡን ርገምልኝ፣ እንደ ቅጠል አርግፍልኝ አልኩ እንጂ መቼ ባርከው አልኩ አለ። በለዓምም እንደዚህ አለ። እግዚአብሔር ያረገመውን እኔ እንዴት እረግማለሁ? እግዚአብሔር የቀደሰውን እኔ እንዴት አረግሳለሁ? ይሄ ሕዝብ እኮ ትቢያ ነው የያይቆብ ትቢያ ነው። የያይቆብ ዘር የያይቆብ ቤተሰብ እግዚአብሔር ባርኮታል። ለዘለዓለም ተባርኮ ይኖራል አለ። ክብር ምስጋና ለእግዚአብሔር ይሁን። በበላም አብራክ ውስጥ እውነተኛው ባራኪ ወልደ እግዚአብሔር ኢየሱስ ክርስቶስ ነበር። ያ ህዝብ ተባርኳል ለዘላለም የተባረከ ይሆናል አለ። እስራኤል ዘሥጋ ዛሬ እስራኤል ዘነፍስ የተባል እኛ ምእመናን፣ የእግዚአብሔር ልጆች፣ የተዋህዶ ልጆች በአርባ በሰማኒያ ቀን ጀምሮ በአባቶቻችን ተባርከን እነሆ ይኸው ይደርሰናል በስተናል። ክብር ምስጋና ለእግዚአብሔር ይሁን። ዛሬም ባላቅ አልተኛም። ይሄንን ቁጥር ሊያመነምነው ነው ተነስቷል። ይሄንን ህዝብ ግን ማን ባርኮታል? ይሄን ጉባኤ ማን ባርኮታል? ባላቅ ይሄ ህዝብ እንዲሞት ሰይፍ አስነስቶ ቤተ ክርስቲያንን አቃጠለ፣ ሊቃውንቱን፣ ካህናቱን አስገደለ፣ አሳረደ፣ ምእመናን ደማቸውን እንዲፈሳ አደረገ። ማን ባላቅ፣ አሁን ያ የነበረውን ቁጥር ቀነስኩ ይላል ጠላት። እግዚአብሔር ግን እለት እለት የጎ እየሞላ እያበዛን እያሰፋን ጠጠር እስከሚጠፋ ድሮስ የተዋህዶ ልጆች ምድሪቱን ወርሰናል። ክብር ምስጋና ለእግዚአብሔር። እስቲ እኛ ከእግዚአብሔር ጋር እንሆን፣ እግዚአብሔር የማያደርገው ነገር የለም። ታዲያ ከእስራኤል ዘሥጋ ጋር እግዚአብሔር ይህንን ሁሉ አድርጎላቸው እንደገና አስቸገሩት። ምንተ ይፈቅድ እግዚአብሔር ምን እግዚአብሔር ካንተ ዘንድ የሚሻው ምንድን ነው አለ ምን ይዤ ወደ እግዚአብሔር ቤት ልምጣ በልዑል አምላክ ፊት ልንበርከክ በልዑል አምላክ ፊት ልስገድ እንደ ወሪቱ ልማድ የሚገባውን መስዋዕት ይዤ ብመጣ እግዚአብሔር በእውኑ ደስ ይለዋልን ምንድነው እግዚአብሔር እየፈለገ ያለውን ከእስራኤል ዘስጋ ሰው ወይ እግዚአብሔር መልካሙን ነግሮሃል። ሶስት ነገር እግዚአብሔር ፈለገ። ስንት ነገር ከእስራኤል? ሶስት ነገር ፈለገም። ፍርድ ማድረግን ከእናንተ እፈልጋለሁ። ዳ ተበደለ ብላችሁ መፍረድን እፈልጋለው። ፍርድ የእግዚአብሔር ነው። ስለዚህ ፍርድን ከእናንተ እፈልጋለው። መማለጃ አይታችሁ፣ ጉቦ ተቀበላችሁ፣ ሰነድ ተርዛችሁ ዳውን አስለቅሳችሁ የምትፈርዱትን ፍርድ አልፈልገም። በቅንነት የምትፈርዱትን ፍርድ እፈልጋለሁ አለባቸው። ሁለተኛው ምሕረትን እፈልጋለኋል። ሞት ለሚገባው ምሕረት ማድረግ፣ ይቅርታ ለሚገባው ይቅርታ ማድረግ። እንደ አንገቴ በሰይፍ ትወርዳለች፣ አልታረቅም ማለት ክርስትና አይደለም ወገኖች ዳሪ አባቶቻችን የተቸገሩበት ነገር ይሄ እንደው፣ አባ እንደው መመሬ ለእርሶ ብዬ ልታረቀ እንጂ ከሷ ጋርማ ሆዴ ቁርጥ ብላ ለምንላል። ኧረ ተዉ ክርስቲያኖች፣ እንዲህ አይነት ባህሪ የምናሳይ ከሆነ እውነቴን ነው የምላችሁ ቤተ ክርስቲያን ባትመጡ ይሻላል። ይሄ የመንደር አስተሳሰብን ቤተ ክርስቲያን የመጣ የቀራንዮ ንጉስ መድኃኒዓለም እኔ እሱን ያየም በደሙ ፈሳሽነት እንዴት ይቅር እንዳለን ይገባዋል። ያን ጊዜ ይቅርታ፣ ተበድሎ በድሎ ሳይሆን ተበድሎ ይቅር የሚል ልቦና ይኖረናል ማለት። ስለዚህ እምቢ አትበሉ። ሽማግሌዎች ታረቁ ሲሉ፣ አባቶች ታረቁ ሲሉ፣ መጣላት አለ። አዎ አለ። እንኳን እኛ እግራችንም እርሱ እርሱ ይጋጫል። ነገር ግን አስታራቂ ሽማግሌ አይተባ አስታራቂ አባት እግዚአብሔር አያሳጣ። የሚያስታርቀው ይኖር ዛሬ እንዲደበሰው እየተበጠበጠንን እንኖር ነበር። በሰላም ወጥተን በሰላም እንገባ አለ ነበር። አስታራቂ የለም። የእግዚአብሔር ሰላም ምድሪቱ ላይ ጎሏል። ምህረትን እፈልጋለሁ አለ። ሶስተኛ ትህትና እንፈልጋለሁ። ምን እፈልጋል? ልብ በሉ። ፍርድን፣ ምህረትን፣ ትህትና እፈልጋለሁ ማን እግዚአብሔር ከአንተ ዘንድ የሚፈልገው ምንድን ነው? እነዚህ ሦስት ነገር ከእስራኤል ዘስ ጋር ፈለገም። ከእኛስ እግዚአብሔር ቢፈልግ እነዚህን ነገሮች ያገኝ ይሆን? ፍርድን ያገኝ ይሆን? ጉቦ ተቀብሎ ማይፈርድ ማን ነው? በድሃው ላይ መጥፎ ውሳኔ ወስኖ ዕድሜ ይፍታ ያልፈረደ ማን ነው? በተቆረጠ ጮማ፣ በቀረበ ወይን ድሃውን የማናስለቅስ ማንነን? ፍትሕ የማናዛባ ማለን? ነገ እውነተኛው ፈራጭ እግዚአብሔር ፊት መቆማችንን ወገኖች እንወቅ።